የሻማ ማብራት ስነ ሥርዓት የሰቆቃው ቀንበር ያስጨክነናል እንጂ በፍጹም አያንበረክከንም! ኦክቶበር 16 2025 አማራና አማራነት የሚያባትተው የኦህዴዱ የብልጽግና አገዛዝና የዙፋኑ አስጠባቂ ግብረ አራዊቱ የአብይ አህመድ ሰራዊት የተቀለበበትን የሰለጠነበትንና የታጨቀበትን የአማራ ጠልነት የክፋትና የሰቆቃ ጥግ ጥቅምት 2 ቀን 2018 ዓ.ም ተመረጥ በምዕራብ ጎጃም ማንኩሳ ላይ በፋኒት በዓለም ዋሴ እንዲሁም በራያ ግንባር ፍልሚያ ላይ የተሰዋችው በፋኒት ትግስት ወዳጅ ይመር አስከሬን ላይ የፈጸሙት አረመኔያዊ ጭካኔ ስርዓቱን ቁልጭ አድርጎ የሚያሳይ በመሆኑ ይህንን አሸባሪ ኢ ሰብአዊና ኢ ግብረገባዊ ተግባር የሰው ዘር ሁሉ ሊያወግዘው የሚገባ እኩይ ፋሽስታዊና ጋንንታዊ ተግባር ነው። የጄኔቫ የጦር እስረኞች አያያዝ ስምምነትን በመጣስ ቆስላ የተያዘችውን ተያዘችውን የ19 ዓመት ኮረዳ ፋኒት በዓለም ዋሴ በእጇ ላይ የተጻፈን ዐማራ የሚል ንቅሳት ቆዳዋን በመግፈፍ እርቃኗን በማስቀረትና ጡቶቿንም በመቁረጥ ገድለው በመንገድም ላይ በመጣል እንዲሁም በፍልሚያ ላይ የተሰዋችው ከፋኒት ትዕግሥት ወዳጅ ይመር አስከሬን ላይ ጡቷን በመቁረጥ የፈጸሙት አስከፊ አረመኔያዊ ተግባር ሊከወን ቀርቶ ሊታሰብም እንኳ የሚሰቀጥጥ ነው። አርበኞቹ እንስት ፋኖዎች በዓለም ዋሴና ትዕግሥት ወዳጅ ይመር በጀግንነት ላመኑበት ዓላማ የከፈሉት ታላቅ መስዋዕትነት በድል ይጠናቀቅ ዘንድ እልፍ አዕላፍ በዓለሞችና ትዕግሥቶችን ለትግል የሚያነሳሳ፣ የሚያፈራና የሚያስጨክን እንጂ የዐማራውን የህልውና ትግል ፈጽሞ ሊያንበረክከው እንደማይችል አስረግጠን መግለጥ እንወዳለን። በአርበኞቹ ፋኒት በዓለም ዋሴና ፋኒት ትዕግሥት ወዳጅ ላይ የተፈጸመውን አሰቃቂ ተግባር በዓለም ሁሉ የሚኖሩ ኢትዮጵያውያን እና ትውልድ ኢትዮጵያውያን እንዲሁም ሰብዓዊ የሆኑ ሁሉ በያሉበት እንዲያወግዙት በአጽንኦት ጥሪያችንን እናቀርባለን። በዋሽንግተን ዲሲና አካባቢ ለምንኖር ኢትዮጵያውያን በሙሉ በዋይት ሃውስ በተዘጋጀው የሻማ መብራት ስነ ስርዓት ላይ ተገኝተን ሰማዕቶቻችንን እንድናስባቸውና እንድንዘክራቸው በታላቅ አደራ እናሳስባለን። ጀግና ክብር፣ ሞቱ ለሰማዕት! ቦታ ዋይት ሃውስ ላፊያት ፓርክ። አድራሻ 1600 ፔንስልቫኒያ አቨኒው ኖርዝ ዌስት ዋሽንግተን ዲሲ። ቀን እሁድ ኦክቶበር 192025 ሰዓት 6 ፒኤም። የሰልፍ አዘጋጆች የዐማራ ዲያስፖራ ግሎባል ፎረም፣ ዐማራ ዓለም አቀፍ የዐማራ ህብረት፣ የዋሽንግተንና አካባቢው የዐማራ ማህበር፣ የዲሲ ግብረ ኃይል፣ የዋሽንግተን ዲሲና አካባቢው የዐማራ ትዕይንተ ህዝብ አስተባባሪ።